እንደምን ዋልክ በሱ ፍቃድ እንደምን ዋላችሁ ውድ ተመልካቾቻችን ያው የሸገር ከተማ አስተዳደር በዛሬው እለት እንግዲህ ከክፍለ ከተሞቹ ከሁሉም ክፍለ ከተማ ከተውጣጡ ወጣቶች ጋር የ2018 የኢሬቻ አከባበር ዙሪያ በምን ሁኔታ ሊከበር ይገባል የወጣቶችስ ሚና ምን መሆን አለበት የሚሉ ጉዳዮችን እንዲሁም ደግሞ በዓሉን በደመቀ ሁኔታ ለማክበር ነው ከወጣቶቹ ጋር ከጠዋት ጀምሮ ዝግጅቱስ ምን ይመስላል የሚሉ ጉዳዮችን በማንሳት ምክክር ያደረገው በውይይቱ ላይ እንግዲህ የተገኙት የሸገር ከተማ አስተዳደር ዶክተር ተሾማ አዱኛም የእሬቻ በዓል የኦሮሞ ሕዝብን አንድነትና እንዲሁም ደግሞ የብሔር ብሔረሰቦችን አንድነት በማሰባሰብ ከተለያዩ ሀገራት ህዝቦች ጋር ያለውን ግንኙነት የሚያጠናክር ስለመሆኑም በመድረኩ ላይ አመላክተዋል ማለት ነው። በተለይ ደግሞ የዚህ የእሬቻ በዓል አከባበር ከወጣቶች ጋር ውይይቱ ያስፈለገበትም ዓላማ እንደ ሀገር እንደሚታወቀው በሱፍቃድ ወጣቶች በሁሉም ዘርፍ የመሳተፍ ሚና አላቸው። በሚሳተፉበትም ረገድ ደግሞ የሚያደርጉት ከፍተኛ አስተዋጽኦ እንዳለ ይታወቃል እና ይህንን ሚና ደግሞ ለመጠቀም ይሄ በዓል ደምቆ እንዲከበር ከእነሱ ውስጥ ምን ይጠበቃል የሚል ሀሳብ ነው የተነሳው። በዚህ ላይም እንግዲህ እንደ ሀገር ከንቲባው እንዳነሱት ወጣቶች በሰላምና ልማት ላይ ያላቸው ሚና የጎላ በመሆኑ የዘንድሮ የኢሬቻ በዓልን ባህላዊ እሴቱን ጠብቆ እንዲከበር ኃላፊነታቸውን እንዲወጡ ጭምር ነው ከንቲባው ጥሪያቸውን ያስተላለፉት ማለት ነው ነው በዚህም ወጣቶች እንግዲህ በተለይ ባህላዊ እሴቶችን በማስቀጠል ረገድ ኢትዮጵያ የበርካታ እሴት ባለቤት ናት። ይህንን ደግሞ በማስቀጠል ረገድ እነሱ ለትውልድ በማሻገር ረገድ ሚና ስላለባቸው ይህንን ማስቀጠሉን አጠናክረው እንዲቀጥሉም ጭምር ነው ከንቲባው ጥሪያቸውን ያስተላለፉት ማለት ነው። አያይዘውም እንግዲህ የሸገር ከተማ ከንቲባ ዶክተር ተሾመ አዱኛ ወጣቶች በዓሉን በማስተዋወቅ ባህላዊ እሴቱን ጠብቆ እንዲቆይ ከማድረግ ባሻገር ኢትዮጵያ የምትታወቅበት ይሄ እንግዳ ተቀባይነትን በማጉላት ለሌሎች በማስተዋወቅ ከተለያዩ የሀገር ውስጥ እንግዶች ብቻ አይደለም ለኢሬቻ የሚመጡት ከዓለም ሀገራት የሚመጡ አሉ። ይህንን በማስተዋወቅ ረገድም ጭምር ሚናቸውን መወጣት እንደሚጠበቅባቸው ነው መልእክታቸውን ያስተላለፉት። እንግዲህ ይሄ በዓል የኢሬቻ በዓል ሲከበር በርካታ ወጣቶችም ሌሎችንም የማህበረሰብ ክፍል የሚያሳትፍ ነው ሰፋ ያለ። ቀደም ብሎ ነው እንግዲህ አዲስ አበባም በተለያዩ ዝግጅቶች ይህንን በዓል ለማክበር ዝግጅት ስታደርግ ቆይታለች። እኛም እንግዲህ እዛው ያነጋገርናቸው ወጣቶችም ሰፍ ዝግጅት ማድረጋቸው እና ወጣቶች የዘንድሮን ኢሬቻ ሲያከብሩ ባህላዊ እሴቱ በጠበቀ መንገድ እንዲከበር የበኩላቸውን ድርሻ ለመወጣትም ዝግጁ ስለመሆናቸው ነው ሀሳባቸውን ያነሱልኝ፣ ማለት ነው። በዓሉ እንግዲህ በአዲስ አበባ ከተማ ሲከበር አዲስ አበባን ለዓለምም ጭምር ለማስተዋወቅ እድገቷንም ለማስተጋባት እንግዲህ ትልቅ እድል የሚፈጥር ነው። በዚህም እንግዲህ የቱሪዝም ፍሰቱንም ከፍ የሚያደርግ ነው ተብሎ ይጠበቃል ማለት ነው። አዲስ አበባ ደግሞ በኮሪደር ልማት አምራ ተውባ ደምቃ የዘንድሮ የ2018 እሬቻን በደመቀ ሁኔታ ለማክበር እንግዲህ ሽር ጉዷን ጨርሳለች ማለት ነው። የዘንድሮ የእሬቻ በዓል እንግዲህ በደመቀ መልኩ ለማክበር ሁሉም የድርሻውንም ሊወጣ ይገባል ማለት ነው። በአጠቃላይ በሸገር ከተማ አስተዳደር የ2018 የእሬቻ በዓልን አስመልክቶ የተደረገው ውይይት ይህንን ይመስላል። በሱ ፍቃድ ለአሁን ያለኝ መረጃ ይህን ነው። አመሰግናለሁ። አመሰግናለሁ መሐመድ ኑር።